የፌዴራል መንግስቱን መውቀስ ያስፈልጋል። እዚህ ላይ አያያዙ ልክ አልነበረም። ገና ከመጀመሪያው ጀምሮ የኢትዮጵያን ጦር አሸንፈው ነው ነበረ። ያ ያልተሳካበት ምክንያት ሌሎች ኃይል በመሰባሰባቸው ናቸው። በተለይ በዋነኝነት የአማራ ኃይልና የኤርትራ ኃይል የቲፒኤልፍ ገመድ ውስጥ ነው የገባው መንግስት ያሰላው ስሌት ውስጥ ያንን ቡድን ከበተለ በኋላ ለመንግስት ይገዳደራል እርግጥ ነበር። ፊት ለፊት አይዞሌትድ ሆኖ እነ ዴቪድ ሺን የአሜሪካ አምባሳደር፣ የኢትዮጵያ የቀድሞ የአሜሪካ አምባሳደር፣ ባካችሁ ኤርትራ ዓለም በሩን ቆልፎባት ከውጭ እንትን ብሎ ብርዱ እያንዘፈዘፋት ነው እና ወደ ውስጥ ትግባ ወደ ቤት ውስጥ ትግባ ና ትሙቅ የሚል ደብዳቤ እስኪ ጽፉ ድረስ ማለት ነው። በስተ መጨረሻ ፔሌፍን ሙሉ ለሙሉ ማጥፋት አይቻልም። ምን አይነት ስሌት እንዳላቸው አላቅ። እያጓተትክም ቢሆን ጦርነቱን ከጣቀም ከበኋላ የኤርትራ ኃይሎችን እየጠሩ የአማራ ኃይል እየጠሩ ለአራት እየሆኑ እንዴት እንደሚፈቱት መታሰብ ነበረበት። በጣም በሚያስደንቁ ሁኔታ በነጋታው ነው በነጋታው የነጌታቸው ረዳና ሬድዋን እንትን መተቃቀፍ ውስጥ ገባ ትግራይ ውስጥ ከሆነ በቀደሙ ጦርነት እዛው ተደገመ። ትግራይ የመድቀቋ ሁኔታ ድጋሚ ምንም ማገገም ሳይሆን ድጋሚ እዛ ነው የሚሆነው። የኤርትራ መንግሥት ለዚህ ብዙ ግብአት ሊያቀርብ ይችላል። አሁን ደጋፊ ያለው በዚህ በኩል ያ። ከአማራ ኃይሎች ጋር ቅራኔ ገና አልተፈታም። በእርግጥ እነሱ እርስ በርስ እየተበጣበጡ ነ አሁን ሰሞኑን እንደምንሰማው አይ ዶንት ኖው ስር መሰረቱን ግን ከስልጣን ጥማት የሚወጣ አይመስለኝም። ቀድመን ስለተናገር ነው እዛ ውስጥ ድጋሚ አልገባም። የአውራጃዊነት የስልጣን ጥማት አለ፣ ጎጥ አለ። ስፖርታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰውና ከአማር መኮንን ጋር በመሆን የምናዘጋጁ የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። የኢትዮጵያና ና የኤርትራ መንግስታት ውጥረት ይበልጥ እየተጋጋለ መጣ ይመስላል። በተለይም ሁለቱ መንግስታት ከሰሞኑ ለዓለም አቀፍ ተቋማት የላኳቸው ደብዳቤዎችና መግለጫዎች ጉዳይ እጅግ እያነጋገረ ውጥረቱ ያለበትን አሁናዊ ደረጃ የሚያመላክት ሆኗል። በክረምቱ ሁለቱም አገራት ጦርነት አንዳቸው ሊከፍትብኝ ነው በሚል እየተካሰሱ ይገኛሉ። የሁለቱን ሀገራት መገለጫዎች፣ ያሉበትን አሁናዊ ሁኔታ፣ የጦር ዝግጅቱን እንቃኛለን። አብራችሁን ቆዩ። አሚጎ እንኳ ስፑትኒክ አፍሪካ በትላንትና ሁለት አንድ ዘገባ አውጥቶ ነበር ኢትዮጵያ ጦሯን እያዘመነች ነው፣ አዳዲስ መሳሪያዎችን እየታጠቀች ነው ብሎ ራሽያ ሰራሽ፣ ቻይና ሰራሽ አዳዲስ የጦር ጄቶችን እየታጠቀች ስለመሆኗ የሚገልጽ ዘገባ በስፋት ተሰራጭቷል። ከዚህ ቀደም እንደዚሁ ፊልድ ማርሻል ብርሃኑ ጁላ በቅርብ ሳምንታት ማለት ነው እነ ጀነራል አበባው ታደሰ ጦሩ ይበልጥ መጠናከሩን፣ ከውጭ የሚቃጡ ጥቃቶች ለመከላከል በተጠንቀቅ ነው የሚሉ ነገሮች በስፋት እየተሰራጩ ይገኛሉ። ይህ በሆነበት ባለፈው ሳምንት አርብ ኢትዮጵያ በተለይ በውጭ ጉዳይ ሚኒስቴር በዶክተር ጌዲዮን ጢሞቴዎስ በኩል በተጻፈ ደብዳቤ ለሀገራት ለተቋማት ምዕራባውያን ዲፕሎማቶች ደብዳቤ ይጽፋሉ። እዚያ ደብዳቤ ላይ የኤርትራ መንግስት በክረምት ጦርነት ሊከፍትብኝ ዝግጅቱን ጨርሷል፣ አሁን ላይ ግን የውክልና ጦርነት ከፍቶብኛል የሚል ክስን ያቀረበችው እነዚህ የውክልና ጦርነቶች ደግሞ አንደኛውን የህወሓት አንጃ በመጠቀምና ሌሎች በኢትዮጵያ የሚንቀሳቀሱ ታጣቂዎችን በመጠቀም የተከፈተብኝ ነው፣ እንደዚሁም የኤርትራ መንግስት አሁንም ሉዓላዊነቴን የመጣስ ድርጊቶችን እየፈጸመ ነው የሚሉ ክሶችን አቅርቧል። ይህን ተከትሎ የኤርትራ ማስታወቂያ ሚኒስቴር በይፋዊ የትዊተር ገጹ ላይ የመልስ ምት ሰጥቷል። ኢትዮጵያ ዲፕሎማሲያዊ ዘመቻ ከፍታብኛለች እንደውም ራሷነች ዘመቻ ለመክፈት ጦርነት ለመክፈት እየተዘጋጀች ያለችው እንጂ እኛ ጋር በፍጹም የሚል የማስተባበያ መግለጫን አውጥቷል። ያለው ነገር ይህን ይመስላል። የሁለቱን ሀገራት መግለጫ ላይ የብቻ ኒውስቲ እንዴት አገኘቸው? ያው ኢትዮጵያ ለጦርነት ለመክፈት አስባ አጀንዳ ለማሰባሰብ ወይም ድጋፍ ለማሰባሰብ በዓለም ሀገራት ለተለያዩ ሀገራትና ለተባበሩት መንግስታትም ደብዳቤ አስገብታለች የሚል ክስ ነው ከኤርትራ በኩል የቀረበው። ደብዳቤ ማስገባቷን ቀደም ብሎ ሲናፈስ ነበር። ደብዳቤውም ኮፒ ነገር ተለጥፎ አይቻለሁኝ። እዛ ላይ ዝርዝር ነገሮች አሉ። የሰሜኑ ጦርነት ሳይጀመር በፊት ጥሩ ግንኙነት ነበረን ከኤርትራ ጋር። የሰሜኑ ጦርነት ኢትዮጵያን የሚያዳክም መስሏት ኤርትራ ረድታለች። ከዛ ጦርነቱ በሰላም እንዲቆም በፕሪቶሪያ ስምምነት ሲቋጭ ኤርትራ ከፋትና ዓላማ ስላልተሳካ ከዛ ጊዜ ጀምሮ ጠብ አጫሪ የሆኑ ድርጊቶች መፈጸም ጀምራለች ነው የሚለው ኢትዮጵያ ክስ። አገር ውስጥ ያሉ ታጣቂዎችን ተቃዋሚዎች የሚዋጉ ሌላ ደግሞ የህወሀት አንደኛውን ፍንካች አንደኛውን ቡድን ጋር በመተባበር በዚህ ክረምት ጥቃት ለመሰንዘር ከፍተኛ ድርጅት ዝግጅት እያደረገች ትገኛለች ይላል። የኤርትራው መልስ ይሄ ሁሉ ነገር መጀመሪያ የኢሳያስ አፈወርቂ በሻቢያ እንትኑን ስንተኛ ዓመቱ ነው ባከበረ ጊዜ የተናገሩት ንግግር አለ። ቀይ ባህርን ውሃን፣ ቀይ ባህር በግድ ከሆነ በውድ ካልሆነ በግድ ለመቆጣጠር በሚል ኦሮሞማ የሚባል የኦሮሞ ህዝብን የማይወክል አይዲዮሎጂ በመከተል አፋር፣ እንደዚህ ያሉ እንትኖችን በማስተባበር ብሎ ወቅሷል ብልጽግናን። አሁን ደግሞ ለዚህ መልስ ሲሰጥ ተመሳሳይ ነው እንትን ያለው ይሄ የምታራግበው የዲፕሎማሲ ዘመቻ የምታራግበው ባንዲራ ጦርነት እንዲመቻት ኢትዮጵያ ለማሰባሰብ ነው ድጋፍ ከአለም አቀፉ ድጋፍ። ዋና ቁም ነገር ግን በግድ የሰው ቴሪቶሪ የአገር ግዛት ለመያዝ ነው የሚል ነው። ኢትዮጵያን በነገራችን ላይ እንዲህ የሆነ ክስ ነው ያቀረበችው። የኢትዮጵያ ሉዓላዊ ግዛት ደፍራለች ኤርትራ፣ የያዘችው ቦታ አለ እና የውስጥ እንትኖችን ቀጥተኛ ያልሆነ ጦርነት ከፍታለች፣ ነው ያው ፕሮክሲ እንደሚባለው ከፍታብኛለች ነው የሚለው ክሱ። ይሄ እንግዲህ ድጋሚ ዙር ድጋሚ በኢትዮጵያና በኤርትራ ምናልባት ወደ ኋላ ከሄድኩ ከጣሊያን ነጻ ከወጣች ጀምሮ ከጣሊያን ቅኝ ግዛት ኤርትራ ከዛ አስር ዓመት በእንግሊዝ ሞግዚት አስተዳደር ቆይታ ወደ ፌዴሬሽን ወደ ኢትዮጵያ በተመለሰች ጊዜ፣ በዛ ጊዜ አካባቢ ነው ትግል የተጀመረው ኤርትራ ውስጥ። በአፍሪካ ታሪክ ትልቁ የጎሬላ ትግል ነው። 33 ዓመት አካባቢ የተካሄደ ሪከርድ የሰበረ ነው የኤርትራ። ከዛ በኋላ እንዲሁ ከቲፒኤልፍ ጋር በመተባበር ሌሎችም አሉ ትንንሽ ቡድኖች፣ የደርግ ስርዓት ወድቋል። ድጋሚ ጦርነት አካሂደናል ከኤርትራ ጋር ባድመ ላይ በኋላ ደግሞ አሁንም ሰሜኑ ላይ ከኢትዮጵያ መንግስት ጋር ደግሞ በመተጋገዝ ሰሜን ላይ ጦርነት ተካሂዷል። አሁን ደግሞ በተቃራኒው በሰሜኑ ጦርነት የተጋገዙ ኃይሎች ተፈንክተው ግማሹ በኤርትራ በኩል የሚሰለፍ አለ። በፌዴራል መንግስት በኩል ይህ ነው የምለው ማውቀው የለኝም አብሮ ለመሰለፍ እንትን ያለ ግን የፌዴራል መንግስቱን መውቀስ ያስፈልጋል። እዚህ ላይ አያያዙ ልክ አልነበረም። ገና ከመጀመሪያው ጀምሮ ስንናገር የነበረው ነገር በመጀመሪያ ይሄን ሁሉ ነገር ምናመጣው ጦርነት እስቲ ይገባሉ የክረምቱን የሚለውን ካየኝ ከመንግስት እጁ ላይ የነበረው እንኳስ ነው አሳልፎ የሰጠው ምናልን እዚሁ እኔ እናንተ ስናወራ የፕሪቶሪያው ስምምነት ዓላማ አለው። የቲፒኤልኤፍ ቡድን የሰሜን እዝን አጥቅቼ አዲስ አበባን መቆጣጠር እችላለሁ፣ እንኳን አዲስ አበባን አይደለም ቀርቶ ኤርትራን፣ አስመራን የመቆጣጠር ብቃት አለኝ ብሎ የተነሳ ቡድን ነበረ። ሰሜን እዝን መጥቷል፣ መሳሪያ ቀምቷል። በዚህም በዝሙ ያለውን መንግስት አስወግዳለሁ ብሎ የተነሳ ቡድን ነው። በግልጽ እኔ ያልኩት ሳይሆን በግልጽ የተናገሩት ነው። የተነሳ ቡድን ነበረ። ያ እንዳይሆን ያደረገው ነገር ያላስቻለው ነገር በአማራ ክልል ያሉ በአማራ ያሉ ኃይሎች በመላው ኢትዮጵያ ያለ ልዩ ኃይል በለው ፌዴራል በለው ልዩ ኃይል ሲያቀት ፌዴራል ፌዴራል ሲያቀተው ብሎ ሚሊሻ ከዛ በአማራ ክልል፣ በአፋር ክልል ያለ ኃይል ልዩ ኃይል ከፍተኛ ውጊያ በዋነኛነት ደግሞ የኤርትራ ጦር ሙሉ ኃይሉን በማሰለፍ ነገርየው ከሸፈ። አሁን ከኤርትራ ጎን የተሰለፈ የቲፒኤልፍ ቡድን የፕሪቶሪያውን ስምምነት ሲፈርም ስሌት ነበረው ብያለሁ እኔ በተደጋጋሚ ጊዜ የኢትዮጵያን ጦር አሸንፈው ነው ነበረ። ያ ያልተሳካበት ምክንያት ሌሎች ኃይል በመሰባሰባቸው ናቸው። በተለይ በዋነኝነት የአማራ ኃይልና የኤርትራ ኃይል። ስለዚህ ይህን ኃይል መበተን አለብን፣ ይሄ ነው ስሌቱ ብዬላ ብዙ ጊዜ ተናግሬያል። ይህን ኃይል መበተን አለበት። እዚህ ነገር ውስጥ ነው ፌዴራል መንግስት ጠልቆ የገቡ ምንን መሆን ነበረበት? ከወጣ እንዳለ አብሮ ተጋግዞ አብሮ ነበር መውጣት። ፒኤልኤፍም፣ የኤርትራ መንግስትም፣ የአማራ ኃይሎችም፣ የፌዴራል መንግስትም በተማመነ መልኩ አንዱ አንዱ ጠላት ባለሆነ መልኩ ነበር የፕሪቶሪያው ስምምነት መካሄድ የነበረበት። ከዛ ጊዜ ጀምሮ ስተቻው ስለነበረ እኔን የሚያዳምጠኝ አሁን ሰው ሊፈርድ ይችላል። ኢንክሉሲቭ አልነበረም ነገር የቲፒኤልፍ ገመድ ውስጥ ነው የገባው። መንግስት ያሰላው ስሌት ውስጥ ያንን ቡድን ከበተለ በኋላ ለመንግስት ይቀዳደራል እርግጥ ነበር። ፊት ለፊት ይህንን እንዴት ማስተዋል እንዳቃት አላቅም። የፕሪቶሪያ ስምምነት አካታች አለመሆኑ ግን አሁን ያለውን የኢትዮ ኤርትራ ውጥረት ፈጥሮ ሳለ ምንድን ነው የሆነው መሰለ። በእርግጥ የኤርትራ ፍላጎት ኤክስትሪም የሄደ ነው የኤርትራ ፍላጎት ብዙ ጊዜ እንደተናገርኩት ፖለቲካል የቲፒኤልፍን ማጥፋት፣ ሙሉ ለሙሉ ማጥፋት የቲፒኤልፍንና ቲፒኤልፍ ቱርፋት ኢትዮጵያ ላይ ያለውን ግን ከዛ ባለፈ ደግሞ በአጠቃላይ በኢትዮጵያ ላይ የኤርትራ መንግስት ወይም ፓርቲው ሻቢያ የሚባለው ህግደፍ ያለው ዓላማ አለ ይባላል። በተለይ ኢትዮጵያን ማዳከም፣ እሱ የረዥም ጊዜ ነው። አሁን ያጭሯን እያወራሁል እቺ ከገባን ግን ከዛ ስሌቱ አንጻር አሁን የፕሪቶሪያ ስምምነት አካታሽ አለመሆኑ ውጥረቱን ፈጥሮታል ይባል። መንግስት መንግስት አሁን እችን ያየኋት የሰሜኗን ለምንድን ነው ብትል፣ የኤርትራ መንግስት አግዞ ገብቷል መንግስት ነው እንዲያዳክም ከፈለግ አትምጣብኝ ማለት ነው። አለበለዚያ ከገባ በኋላ ግን አያያዝህን ነው ማሳመር። አንድ ጊዜ ኢንቮልቭድ ሆኗል፣ በቃ እንዳውም ኢንቮልቭድ መሆን ሳይሆን ከኢትዮጵያ መንግስት በላይ ከፍተኛ ክስ ቀርቦበታል። ስቦ ያስገባው የኢትዮጵያ መንግስት ነው የሚል ትችት አለ። እንዳውም ከኤርትራ መንግስት ከመውቀስ ይልቅ የኢትዮጵያን መንግስት ነው መውቀስ ያለብን የሚል በቲፒል በኩልም በትግራይ የትግራይ ህዝብ የደረሰበት ጉዳት በሚቆረቆረው አካላትም አያለሁ። ብዙ ጊዜ እንደውም ለምንድን ነው ኢሳያስን ምንከስ ጎትቶ ያመጣው ሀይል እያለ የሚል አንድ የዛ ውስጥ ከገባህ በኋላ አሁን እንዳያዳክመኝ እዛ ጋር ላቆመው የሚለው ነገር ቀር ገብቷል። ከገባህ በኋላ አያያዝህን አወጣጡን ነው ማሳምር። ለዛ ነው ችኛዋን እያየሁ ያለሁት። የረጅም ጊዜማ እንትሉ ይታወቃል። ከነ ግብጽ ጋር እንዲሰራ እንደ ይሰራል ነበረን አይታወቃል። ግን አሁን አንድ ስቴክሆልደር ኢንቮልቭ እንዲሆን አርገዋል። እዚህ ከዛ እንዴት ነው ቀስ እያልክ የምታወጣው የሚለውን ነው ማሰብ የምፈልገውና እዛ ላይ ጥንቃቄ አካሄድ አልተካሄደም የሚል ሀሳብ ነው ያለኝ። ጥንቃቄ አካሄድ ባለመካሄዱ ምክንያት አሁን ያለው ተፋጠጥ የዛ ውጤት ነው የሚል ነው። ባለፈው ቅድም እንዳልኩ የኤርትራ ምኞት ትፔልፍ ማጥፋት ነው። ቲፒኤልፍ ብዙ ከጀርባ ብዙ ምክንያቶች አሉ። ከባድመ ጦርነት ከባድመ ጦርነትን በፊት የነበሩ ቂሞች አሉ። የባድመ ጦርነት አለ። ከባድመ ጦርነት በኋላ ኖዋር ኖፒስ በሚለው ስሌት ኤርትራ ከዓለም ተነጠላ እንድትኖር ኢሳያስ አፈወርቂ በዲክታተርሽፕ ዓለምን እንዲታወቅ የተለያዩ ከጎኑ ያሉ አገራትን እየተነኳኮሰ ግጭት በማመንጨት እንዲኖር አይዞሌትድ ሆኖ እነ ዴቪድ ሺን የአሜሪካ አምባሳደር፣ የኢትዮጵያ የቀድሞ አምባሳደር፣ ባካችሁ ኤርትራ ዓለም በሩን ቆልፎባት ከውጭ እንትን ብሎ ብርዱ እያንዘፈዘፋት ነው እና ወደ ውስጥ ትግባ ወደ ቤት ውስጥ ትግባና ትሙቅ የሚል ደብዳቤ እስኪጽፉ ድረስ ማለት ነው። በስተመጨረሻ ከዛ በኋላ ነው የሁለቱ ሀገራት ንትን በአሜሪካም በሳውዲ አረቢያን በነቢኤም ተመርቶ አሜሪካን መለሰ፣ አለ ሳምጥታ እንትን ያለች እንደዚህ በማድረጉ ኤርትራውያን አላቸው ቂም። አለ የሻቢያ መንግስት ኤርትራውያን ማለት አልፈልግ፣ የሻቢያ መንግስት አለ ቲፒልፍ ላይ በዛ ምክንያት ሙልጭ ብሎ እንዲጠፋ ይፈልጋል። ቲፒልፍ ካንሰራራ። ኢትዮጵያን ጠንከር ብላ የገጠመችው ባድመ ላይ በቲፒልፍ ጊዜ ነው። ከዛ በፊት የነበረው የኤርትራ ጥቅም የቀረው በአምስቱ ዓመታት ሳንዋጋ በፊት ከባድመ በፊት በነበረው ዓመታት ጥቅሙንም ያስቀሩት የቲፒኤልፍ ሰዎች እየተደራደሩ በኋላ ወደ ጦርነት። አንዳንዶች የባህል ያላቸው ከኢትዮጵያውያን ይልቅ ኤርትራውያን ይመስለዋሉ ቲፒኤልፍ ውስጥ ሆነው ግን የተለያየ ግፊት ስለነበረ ጦርነት በመግባታችን ያ ሁሉ ቂም ተደራርበዋል። ስለዚህ የኤርትራ መንግስት ማጥፋት ነው ፍላጎቱ ቲፒኤልፍን። የአማራ ኃይሎች ባለፈው ጊዜ እንዳልኩት በቲፒልፍ ላይ ያለ ቂም አለ። የትረክት ቂም አለ። ባለፈው ጊዜ ለመሳደዳችን፣ በኢትዮጵያ ውስጥ በሕገ መንግስቱ ላለመወከላችን፣ አሁን ላለው አወቃቀር፣ ለገባንበት ውጥረት ቲፒልፍ ተጠያቂ ነው። በተለይ የአማራን ሕዝብ በኢሊት ስም ነጥሎ ከኢትዮጵያ ጠላት በማድረጉ ከፍተኛ ጉዳት ደርሶብናል የሚለ የአማራ ኃይል አለ። እሱ ቂም እያለበት ነው ጦርነት ያለው በዛ ምክንያት ገብቶ ከፌዴራል መንግስት ጋር አብሮ እንደ አጋጣሚ ሆኖ የግዛት ጥያቄ ያሉ ቦታዎች ላይ እጁ ላይ ገብቷል። የአማራ ሀይሎች ማለት ነው። የወልቃይት ቀለምትናል ከዛ ድሮም ሲንከባለል የቆየ የነ ወልቃይት ጥያቄ ነበረ። አሁን በሀይል ተይዟል። ስለዚህ በሀይል የተያዘብንን በሀይል አስመልሰናል የሚል ወደ ግዛት ጥያቄ ሌሎች አሉ አካላት እስከ ህገ መንግሥት እስከ ምናምን ጥያቄ ያላቸው ግን ኢሚዲየት የዛን ጊዜ የነበረችው የያዝነውን ግዛት አለቅ ወደሚል ሄደ አሁን በዚህ መሀል ጦርነቱ እየገፋ ሄዶ የፕሪቶሪያው ስምምነት በና አሜሪካም ጫና የጥይት ድምፅ መስማት አንፈልግም በሚሉም ኃይሎች አማካኝነት የፕሪቶሪያው ስምምነት ተፈረመ። በጣም እሰየው ነው መፈረሙ፣ ግን ከዛ ጊዜ ጀምሮ ስንጮህ የነበረው እኛ ይሄ ኢንክሉሲቭ መሆን አለበት፣ አንድ የቲፒኤል ፋይል የሚያሰላው ስሌት ውጤት መሆን የለበትም። ያንን ጥምር ኃይል የሚባለውን በትኖ ከበተነ በኋላ አሰላለፉን ሚዛን ኃይል አይቶ ወደሚያደርግበት ወደሚሄድበት እንደዛ አድርጎ ነው ያሰላውና እዛ መረብ ውስጥ መውደቅ የለበትም። የአማራ ኃይሎች በዚህ ስምምነት ሴፍቲ ሊሰማቸው ይገባል። የአማራ ልዩ ኃይል በለው ፋኖ በለው እዛ አማራ ኅብረተሰብ የጦርነቱ ገፈት ቀማሽ ስለሆነ የአፋር ኃይል ሴፍቲ፣ ደህንነት፣ ሴኪሪቲ ሊሰማ ይገባል። ኤርትራ ቲፒኤልኤፍ ቲፔሌፍን ሙሉ ለሙሉ ማጥፋት አይቻልም። ምን አይነት ስሌት እንዳላቸው አላቅም። ቲዎሬቲካል ነው እንጂ ፕራክቲካሊ እንደዛ ማድረግ አይቻልም። አንድን ቡድን እያንዳንዱን ሰው ገብተህ ካልገደልክ በስተቀር በጣም ብዙ ማዳከም ይቻላል። ያንንም ይገነዘቡ ይመስለኛል። ግን ለኤርትራም ስጋት ባልሆነ መልኩ ለቲፔሌፍ በኋላ ስጋት በማይሆን መልኩ በትፒልፍ ለትግራይ ህብረተሰብ በተለይ ለትግራይ ማህበረሰብ ስጋ ባልሆነ መልኩ ለአማራ ኃይሎች ስጋ ስጋት በማያመጣ መልኩ የደህንነት ስጋት በተለይ መፈታት ነበረበት። ችኩል ችኩል ያለ ሆነ። ጦርነት ለማቆም እንደሚቸኮል ይገባናል። ጦርነት ለማቆም ነው፣ ተኩስ ለማቆም ነው። ግን ኢንክሉሲቭ መሆን ነበረበት። በዚህ ጊዜ በተለይ ሁለት ኃይሎች የመገለል ስሜት ተሰማቸው፤ የአማራ ኃይሎችና የኤርትራ ኃይል። በዘዴ ነበር መፈጸም ጉዳዩን። የመገለል ስሜት ሲሰማቸው ጦርነት የአማራ ኃይሉ ጦርነት ጀመረ። ደህንነት ሳይረጋገጥ መሳሪያን አልፈታም አለ። የኤርትራ ኃይል የቲፒኤልኤፍ እንትን ተቀናጅቶ ከመጣብኝ ከፌዴራል መንግሥት ጋር የደበደብኩት ኃይል ነው በቅርብ አሁን ደግሞ ታርቆ እኔን አግድሎ ከመጣ ስጋት ነው ለኔ የሚል ደግሞ የራሱን ስራ ጀመር። አማራንም ሊረዳ ይችላል። ዱኑ የሚባለው እንደዛ ነው። ቲፒኤልኤፍ ደግሞ ተከፍሎ አንደኛው ቡድን ሄደሎ ታሰየው ነው። ምንድን የሆነው መሰለ የፌዴራል መንግስቱን ከፌዴራል መንግስቱ ጋር ተባብሮ የነበረው ኃይል ሁለቱ ከላዩ ላይ ተነስቶ ተቃራኒ ሲሆን፣ ጠላት ሲሆን ያ ሁለት ኃይል ደግሞ አሰላለፉን ይቀይራል። ከፌዴራል መንግስት ጋር ተከድቻለሁ የሚል ይሄ ነበር። በጥንቃቄ መያዝ አለበት ስንል የነበረው አሁን መጨረሻ ላይ መፋጠጥ ያመጣውም ውጤት ይሄ። አሁን የቲፒልፍ የተወሰነ ኃይል እየሰራ ነው። ከዛ ጋር አሁን ፌዴራል መንግስቱን በሙሉ ሊፈራ የሚችልበት ምክንያት የለም። የቲፒልፍ ኃይል ሰርቶለታል። ስሌቱ በሙሉ ሊፈራው አይችልም። አሁን እንደ በፊቱ ተከቧ አይደለም ያለው ኃይሎች ተነስተውለታል። ከላዩ ላይ የአማራ ኃይል ጭራሽ ተቃራኒ ሆኖለታል። ድሮ አብሮ የደበደበው ተቃራኒ ነው ይችላሉ። የኤርትራ ኃይል ተቃራኒ ሆኖለታል። ከፌዴራል መንግስት ጋር እንዳውም አብሮት ሊያግዘው ይችላል። ምን ቸገረው? የቲፒኤልኤፍ ኃይል እዚህ ወጥመድ ውስጥ መግባት አያስፈልግም ስንል የነበረው እንደ ሀገር ያዳክማል ስንል የነበረው ይህን ነበር። አንድ ላይ ቢወጣ ኖሮ ከአረንቋው የሆነች ሲልቨር ቡሌት ለዚህ መታተኛ ሚራክል የሆነች እንትን አለች ብዬ አይደለም። ከባድ እንደሆነ ይገባኛል። ግን እያጓተቱም ቢሆን አሁን ካለው ይሻል ነበር፣ አሁን ካለንበት ሁኔታ ኢን ሪትሮስፔክት፣ እያጓተትክም ቢሆን ጦርነቱን ከቃቀምክ በኋላ የኤርትራ ኃይሎችን እየጠሩ የአማራ ኃይል እየጠሩ ለአራት እየሆኑ እንዴት እንደሚፈቱት መታሰብ ነበረበት። በጣም በሚያስደንቁ ሁኔታ በነጋታው ነው በነጋታው የነጌታቸው ረዳና የነሬድዋን እንትን መተቃቀፍ ውስጥ ገባ። በነጋታው ነው ኔጌቲቭ እንትን የተጀመረው። ልክ ሌሎች የስምምነቱ እንዳልጣማቸው ቲፒኤልኤፍና እናንትና ግን ፌዴራል መንግስት ለብቻቸው ስምምነት ይዘው እንደወጡ አይነት ስሜት ለሁሉም ያደረበት የዛን ጊዜ ነው እና ያንን ነበር መቅረፍ ያልፏል። አሁን ግን ይሄ መፋጠጥ ከዛ ሁሉ በኋላ የመጣ ነው። አሁን ተፋጦ ተፋጦ፣ ደግሞ ክረምት ላይ ጭራሽ ከዚህ በፊት ብለነዋል ጦርነት ሊጀመር ይችላል የሚል በየአቅጣጫው አለ። ጦርነት ከተጀመረ በጣም ውስብስብ የሆነ ጦርነት ነው የሚጀመረው። ግንባሩ ብዙ ግንባር ነው ይኖረዋል ብዬ የማስበው ግንባር፣ የለየለት ግንባር፣ ዋና የጦር አውድማ ብቻ ሳይሆን የተለያዩ የጎን ጥቃቶች ይኖራሉ ብዬ አስባለሁ። ሀገር ውስጥም እዛ ትግራይ ውስጥም ግን በጠቅላላ ኤርትራንና ኢትዮጵያን የምናወራ ከሆነ የኤርትራ ፍላጎት አሁን ባለው ሁኔታ የሚመስለኝ እዛው በኢትዮጵያ እንትን ውስጥ ጦርነት ቢያልቅ የሚመርጡ ይመስለኛል፣ የሻቢያ መንግስት በኢትዮጵያ ድንበር ውስጥ ትግራይ ውስጥ ከሆነ ይህ በቀደሙ ጦርነት እዛው ተደገመ። ትግራይ የመድቀቋ ሁኔታ ድጋሚ ምንም ማገገም ሳይሆን ድጋሚ እዛ ነው የሚሆነው። የኤርትራ መንግስት ለዚህ ብዙ ግብአት ሊያቀርብ ይችላል። አሁን ደጋፊ አለው፣ የሚዋጋለት አለው፣ ያልተበተነ ጦር አለው። በተለያየ ምክንያት አቁመውታል። ይህም አንዱ ችግር ነው፣ ትልቅ ችግር ነው። ያን ጦር የሰለጠነ ነው እስካሁንም የሰለጠነ ሊሆን ይችላል። እንደውም የዛኔ ለብ ለብ ነበር፣ ቶሎ ቶሎ ነበር የሚገባው። አሁን ደግሞ በደንብ ሊሰለጥን ይችላል። እሱን ስንቅና እንትን ማቅረብ ይሆናል። የኤርትራ ስራ ሎጂስቲክ ማቀበል፣ መሳሪያ ማቀበል ነው የሚሆነው። በዚህ በኩል ያ ከአማራ ኃይሎች ጋር ቅራኔ ገና አልተፈታም። በእርግጥ እነሱ እርስ በርስ እየተበጣበጡ ነው አሁን ሰሞኑን እንደምንሰማው አይሎን ነው ስረ መሰረቱን ግን ከስልጣን ጥማት የሚወጣ አይመስለኝም። ቀድመን ስለተናገር ነው እዛ ውስጥ ድጋሚ አልገባም። የአውራጃዊነት፣ የስልጣን ጥማት አለ፣ ጎጥ አለ። እሱ ሊሆን ይችላል አሁንም ያለው እስ ሲጠራ እንዋለን። ግን ጦርነት ከተጀመረ ደግሞ ከመንግስት ጋር ተቃራኒ የሆኑ ሀይሎች ስለሆኑ መንግስት ላይ ጥቃት ሊደርስ ይችላል። ከዚህ በፊት የቀረቡ ሰዎች ከኤርትራ ጋር እንዴት ትሰራላችሁ? ኤርትራ ኮ ከግብፅ ጋር የምትሰራነች ምናምን ሲባሉ ለምን አንሰራም ሲሉ ስለሰማው፣ ለምን አንሰራም መንግስትም ከዩኤ ጋር ሆኖ ይደበድበናል። ሲፈልግ ከኤርትራ መንግስት ጋር ሰርቷል። እሱም እኛም አንሰራበት ምክንያት ምንድን ነው? የሚል ሲሉ ስለሰማው፣ በጆሮዬ ከመንግስት ጋር ማይደባደቡ በምክንያት የለም ጦርነት ከጀመር ለዛ ነው። ግንባሩም በጣም ሰፍቶ የሚታይኝ ይሄ የጦር ሜዳው ሰፍቶ ይታየኛል። ብዙ ስቴክሆልደሮች ይኖሩበታል። ይህን ሁሉ ስናወራ እንግዲህ የሱዳኑንም ሳንረሳ ነው። ሱዳንም እንደዚሁ የተቀመጠ ኃይል አለ እዛ ላይ የደረስን ይመስለኛል። ክረምት ላይ የሚለው እንትን በጣም ብዙዎችን እያሳመነ መጥቷል። ክረምት ለእንትን አይመችም አክቸዋሊ የጦርነት እኔ የማስበው ክረምት ካለፈ በኋላ ቢሆን ነው። ግን ክረምት ላይ ምናልባት የሚመቹ ቦታዎች ሊኖሩ ይችላሉ። አንዳንድ ቦታዎች ጦርነት ይከፈታል የሚል መንግስት ሳይለው በፊት አሁን ክስ ሳያቀርብ በፊት ብዙዎቹ እንደዛ ትንታኔ ምናልባት ጦር ማከማቸት የአንታይድሮን ምናምን መግዛት፣ መመልመል ይሄን ያዩ የአፍጦ የቃላት ጦርነትን ያዩ ሰዎችም ጫፍ ላይ እንዳለን የተረዱ ይመስለኛልና። ክረምት ካለፈ ምናልባት በእኔ ግምት ክረምት ካለፈ ይመስለኛል። አለበለዚያ ክረምት ላይ ከፈነዳ ደግሞ የምናየ የሆነ ግን አሰላለፉ በጣም ውስብስብ ነው የሚሆነው የሚል እምነት አለኝ። እንግዲህ እጅግ የሰፋ ነው። በተለይ ይሄ ክረምት ላይ ጦርነት ሊከፈት ይችላል የሚለው ነገር እጅግ አሳሳቢ ነው። በወልቃይትም በተመሳሳይ ህወሓት ጦርነቱ ክረምት ከመጀመሩ በፊት ወይም ከክረምት ወራት በክረምት ወራት ላይ ጦርነት ሊከፍት ይችላል በሚልም ሌላ አይነት ትንተናዎችን እየሰማን ይገኛለን። እዛ የፋኖ ሀይሎች ያሉበት የራሳቸው የውስጥ ቀራኔና ትርምስ ውስጥ እንደሚገኙ ይሰማል። ይህ በራሱ የጦር ግንባሩ ሊያሰፋው እንደሚችል የሚታይ ጉዳይ ነው። በዛ አካባቢ ደግሞ የሱዳን ጦርነት አለ። በሱዳን ጦርነት ደግሞ የኤርትራም የቲፒሌፍ ሀይሎች እንደዚሁም የኢትዮጵያ መንግስትም ሳይቀር የተዋጋ በጦርነቱ እጁን እንዳስገባ የሚገልጹ መረጃዎች በስፋት አሉ። ከዚያ ጋር ተገናኝቶ እንግዲህ ቀጠና ወዴት እያመራ ይሆን የሚለው እጅግ አሳሳቢ ጉዳይ ነው። የኢትዮ ኤርትራን መግለጫዎች፣ ደብዳቤዎች በመመልከት ያሉበትን አሁናዊ ነባራዊ የውጥረት ሁኔታ ቃኝተናል። አሚጎህ የዛሬውን ጊዜ ላይ እንቋጭ። የተወደዳችሁ የአንድ አፍታ ቤተሰቦች፣ የዛሬ አንድ አፍታ ትንታኔ ዝግጅታችን የኢትዮ ኤርትራ ውጥረት ላይ እየተመለከተው ዝግጅታችን ይመስል ነበር። አብራችሁ ስለሆናችሁ ጋር ገና እናመሰግናለን። መልካም ቆይታ